የሚጠቅመው መሳደብ እንደ ቅዱስ ስድብ ነው። ኦሮሞ መሳደብ፣ ኦሮሞ መሳደብ፣ ኦሮሞ ላይ ጄኖሳይድ ማወጅ ጀስት የቡና ጠጡ ወሬ ነው። ኦሮሞን ባልመረጠው ማንነቱ አሜሪካን ሀገር የግድያ ሙከራ ሲደረግለት ሰምታችኋል አደለም? ቴምር ምን እንዳለች ጀስ ቢኮስ አንዲት አማራ ሴትን አንድ ኦሮሞ አፍቅሮ ልጅ ወልዶ ባሏ ሆኖ ወዷት ሰርቶ እያኖረ ሚስቱን እያኖረ ከሷ የወለደው ልጆች አብሮ ስላሳደገ ቴምር የግድያ እያሞከራረኩበት አለች። የትኛው አማራ የተቃወሙ? የትኛው አማራ ልጆች ነው የተቃወማችሁት? የትኛው አማራ ልጆች ነው ያልተቃወማችሁት? ሞጣ ጄኖሳይድ ሲያውጅልን ሲያውጅብን፣ ለዛው ኦሮሞ እኮ ማለት ጄኖሳይድ ሲያውጅ ማለት ነው። የትኛው አማራ ልጆች ናቸው ተሳስቷል ያላችሁ? ሞጣ የሚቃወም አንድ አላገኘም። አሁን መከላከያን የጋላ ሰራዊት እያላችሁ እኔ መከላከያ ሰራዊት ውስጥ በግለሰብ በህይወቴ እንደ አማች የሚቆጥራቸው ጎንደሬ እና ተጋሩ ልጆች አሉ። መካርጌ መኩ በጣም ወዳቸው ገብቷቸው፣ ይሄ የዘር ጥላቻ የሌለባቸው ሀገራዊ ሜንታሊቲ ያላቸው ጓደኞቼ፣ ወንድሞቼ፣ ዘመዶቼ ማለት ነው እነዚህን እያየው ኦሮሞ ልጆች አሉ። ብሔር ብሔረሰቦች ሀገርን መኩምለው መከላከያ ነው አባይ አትሳሳት እና ሀገርን መጠበቅ ላይ ብቻ በኢትዮጵያ ብሔር ብሔረሰቦች በኢትዮጵያውያን እናቶች ፍቅር ያበዱ ሀገራቸውን የሚወዱ የሰራዊት አባሎቻችንን ጋላ ነው። የጋላት መከላከያ ሰራዊት ስታገኝ አምጣውና አዙረክ ግደለው፣ መከላከያን ስትማርክ ግደለው እረደው እየተባለ ሶሻል ሚዲያ ላይ እየተነዛ ምትልኮ ደግሞ እንደ በዓለም አይነት ህፃናት ያንተን ነፃነት እንዲያስከብሩልክ ገብቷቸው እና ይሄ ጦረኝነት ሜንታሊቲ እኔ እንዳንዲት ወለጋ ሴት፣ የወለጋን ኦሮሞ ይሄ ጃልምሮ የሚባል እከክ ጦረኛ አድር ወለጋን የሚታወቀው ሲማር፣ ሲነግድ፣ ሪሶርሱን ሲጠቀም፣ በፕሪንስፕል ሲመራ ነው እንጂ ሽጉጥ ያዥ ነኝ ተኳሽ ነኝ ያዙኝ ልቀቁኝ የሚል ወለጋን አናቅም። ወይ ሃይማኖተኛ ይሆናል፣ ወይ ይማራል፣ ወይ ይነግዳል። አለ። ጥሩ። አሁን ይሄ እከክ ጀግና ነህ፣ ጀግና ነህ ምናምን እያሉ ወጣቱን ትምህርት ማይወድ፣ ስራ ማይወድ ስራ ሲደብራቸው ጫካ ይገባሉ። መንግስት ይሁን የለም። እስከ መቼ ብለው ለዛ ያው አብይም አልደግፈው ወለጋ ውስጥ የመሸገው አሸባሪ የመታልኝለት ነው የመደገፍ ጀምር። ወለጋ ውስጥ ያለው አሸባሪ መመታት አለበት፣ ህዝቤ ነጻ መጣል አለበት። በቃ አራት ነጥብ እነዚህ ቆፍጠን ብላችሁ ካላወራችሁ እስከ መቼ ነው? እኔ አሜሪካ ነገር ነው አሜሪካን ሀገር እየኖር ለምትበዩ ምግብ ራሱ ለምጠጩ ወተት ለፍሩቱ፣ ለምን ተጠንቅቀሽ አልጋ ራሱ ቢመች ፍራሽ ምናምን ሶስት ሺህ አራት ሺህ ዶላር እየገዛሽ መደም ላይ መተኛ እናት ለምን ልጇን ትገብራለች? ለምን ልጇን ትገብራለች? ድሃ እናት ለምን ልጇን ለአንቺ ነፃ ትገብራለች? ነው ጥያቄ። ሶ ኢፍ ዩ ጋይስ ሪሊ ብሊቭ በጦርነቱ ሂዱና ተዋጉ። እስፔሻሊ ወንዶች ስለ በአለም ፎቶ ይዘችን ልጅን ፎቶ ይዛችሁ ዘራ ወየው ወየው ወየው፣ እነ ሚኪ እነ ሄኖክ ጆገር አማራ የሆናለ አላቅ ሌሎቻችሁ ሞተች ብላችሁ ድምፅ ከመሆን ይልቅ ሂድና ተዋጋ። እቺን ልጅ ልትዋጋ ላይ ይገባ በጻን ልጅ ሴት ልጅ ለአንተ ነፃነት ልትዋጋ አይገባል። አንተ ነበር ኬደክ ነፃነቱን ታምንበታል፣ አደለ ትግሉ ሂድና ታገኝ ግብ ሀገር ቤት እኚ እኮ ወንዶች እኮ ያለ ፊሊተር እኮ ቲክቶክ ላይ መውጣት የማይፈልጉ ወንዶች እኮ ናቸው። አሁን ላይ ነፃነት ታገዩ ፊታቸውን እኮ መድፈር ማይፈልጉ ሰዎች እኮ ናቸው። እችን ልፃን የሚልጉት እኮ ትሙትልኝ ብሎ ማለት ነው። አሁን ሄኖክ የምትባለው ባለፈው መሳሪያ እንዴት እንደሚገዛ በዶላር እንትን እያልክ በብር ደግሞ ምቱት ስትለየው ምቱት፣ በብር ምቱት፣ ካልኩሌት ማለት ምቱት፣ ምቱት፣ ምቱት። አማራ እስከ መቼ ነው ዳያስፖራ ዶላር የምትሰጠው? ነው ጥያቄ። ዶላር ከምን ደረሰ? ለቲክቶክ እስክሳ ሰጠክ፣ ለጎንደር ቀሚስ ሰጠክ፣ ጎንደር ወዳለው ለሚል ሰው ሰጠክ፣ ጎንደሬ ለሚል ሰው ሰጠክ፣ ቆንጆናት ብለ ለፊልተር ላላት ፊልተሯን አፍቅራ ሰጠክ። ኦሮሞ ተሰደበ ብለህ ሰጠክ። ከአማራ ሌላ ኦሮሞ እራሱ ሆኖ ኦሮሞን የሚሰድብልህን ካገኘ ትሰጣለህ። ከምባቶች ሃዲዮች ደግሞ ሳውዝ አፍሪካ ሱቅ ስራቸውን እየሰሩ ዘና እያሉ ኦሮሞን ይረግጡላል። እኔ ምኳን ከምባታ በሆን ኦሮሞን ረግጬ ዶላር ማገኝ ከሆነ እኮ ርዝ ስ ቢዝነስ ኦነርስ አስቡት። ኦሮሞን ትረግጣለክ ኤንድ ዩ ጌት በዶላር ነው የምትከፈለው። ምን አድር ሚን አድርገ ሲባሉ አሁን እነዛ ከንባታ ብ ኦሮሞን ራግጬ የማችክ ነው ምን እኔም ከንባታ ቢያደርገኝ አስበሽ፣ ለሀገር ቤት ቤተሰብን በደንብ አርገሽ ትረጅበታለሽ፣ ኦሮሞን ተሳድበሽ ዶላር መሰሪ። እኮ ትክክል ነው አይደለም? አይደለም። እና እኔ ምላችሁ እስከ መቼ ነው አማራው በዶላሩ ነፃ ለማውጣት እንትን የሚለው? አማራ ነፃ የሚወጣው ብዬ ማስበው ኢኮኖሚካሊ ኤሊቱ በደንብ ትንሲል እና ኢኮኖሚካሊ ጠንካራ ስትሆኑ ነው እንጂ ህፃናትን ልጆች ትምህርት ቤት አፍርሰብ እችን ልጅ ስትልክ አዶንቲም ቢኮዝ በጥይት ነፃ ወጥተት እንዴት ነው ሀገር የምታስተዳደር? ያልተማረ ሀይል ሳይኖር ያልተማረ ሀይል ሳይኖር ፋኖዎቻቸው የሚያስተምሩት ከትግሉ ከተጀመረ ጀምሮ ድንዛዜ ነው የሚያወሩት፣ ትምክት የሚያወሩት ትምክተኛ። እኮ ፋኖ እንዲህ ይላል ምናምን እኮ አንልም እኮ፣ የእነሱን ቪዲዮ አምጥተን ነው ቁጭ የምናደርገው። ኦሮሞን እኮ ፋኖ እየመጣ ነው ምናምን ጀምር፣ አይመጡም። ከእሱን ጀምር ፋኖ አይመጡም፣ አራት ኪሎ አይመጡም። እግዚአብሔር ይመስገን። ኦሮሞ እንስሳ ነው እያልክ ፋኖ ሆነክ ኦሮሞ ይሰማሃል ብለህ ታስባለህ? ኦሮሞ ኦሮምኛን አከም ቡልታኒ እያለ ነው እሬቻን አከበረ ብለህ የምትናዩ ህዝብን ሰብስበክ የሚናገርን ፋኖን ይዘክ ማንንም ነፃ መታል። መጀመሪያ ከጥላቻ ነፃ ይውጡ ፍራሞቹ። ከጠላቻ ከጨፍን ከድፍን ጭንቅላትነት ነፃ ይውጡ። ስፔሻሊ ጨፍን ጥላቻ እና ንቀት ግን ኦሮሞነቴ በጣም ንኮሩ ምን እንደሆነ ታውቃላችሁ? ጠላትንም ወዳጅንም አንንቅ። ሀቪጋይስ ኖቲስ ትንሽ ነገርን አንንቅ። ትንሽ ነገር ትልቅ አርገን ትንሽንም ሰው ትልቅ አድርገን ነው የምናየው። እና እነዚህ ግን ሳያውቁን ማለት ነው። አሁን ቺን ቆንጆዬ ነች። ኦሮሞን አታውቅም። ከኦሮሞ ጋር ኖሮ አታውቅም። ኦሮሞ ምን አይነት ብሔረሰብ ነው፣ ምን አይነት ማህበረሰብ ነው፣ አታውቅም። ይሄን እኮ ኦሮሞን እኛንን ከዛፍ ያወረብ ነው ምናምን ብላ የምታምልሽ ልትወ ትችላለች። ከዚህ ጭፍንነት ፋኖ እንዴት ነፃ ሳይወጣ እኛን ነፃ ይወጣል? እንኳን ፋኖዎቻችሁ ናቸው። ጋሎች ናቸው። ጋላ ማለት ነው አዶንኬር ግን ጋሎች ናቸው እነሱ እንደዚህ እንስሳዎች ናቸው ምናምን ብለው ፋኖቻችሁ ናቸው የሚናገሩናል እዚህ የሚመጡ እና ደግሞ ኦሮሞን ግደል፣ ፍለጥ፣ ቁረጥ ምናምን ትሉናላችሁ። ስለዚህ ማንን ነው ፋኖ ነፃ የሚያወጣ? ፋኖ ከራሱ ጥላቻ፣ ጭንቅላት ውስጥ ካለው ጥላቻ፣ የብሔር ብሔረሰብ ንቀት፣ ትምክት ነፃ ነውጣላል። ኦሮሞ አልፎ ሄዷል። ይሄ ከጥላቸው አልፎ ሄዷል። ከትምክት አልፎ ሄዷል። ኦሮሞ ኢንተርናሽናሊ ነው ራሱን ፕሩቭ እያረገ ኢንተርናሽናሊ ነው ራሱን ፕሩቭ እያረገ፣ ግን እኔ አሁን ማየው ኦሮሞን መግደል ትክክል ነው ሚል ቲንኪንግ እና ትምህርቶች እንትኖች እየተሰራጨ ነው። አንድን ኦሮሞ ኦሮሞ ስለሆነ ግደለው የሚቃወም ሰው ስላላየው ትክክል ነው ማለት ነው። ዝምታ መተባበር አይደለም ትክክል ነው እና አንድ ኦሮሞ ሲገደል፣ አንድ ኦሮሞ ሲንቋሸሽ ምናምን ትክክል ነው፣ ግደለው ሲባል ትክክል ነው፣ ኦሮሞ ጨፍጨፍ ትክክል ነው ከተባለ የኦሮሞ ሕዝብ ምን ማድረግ አለበት ብላችሁ ታስባለች? የኦሮሞ ሕዝብ በሁሉም አቅጣጫ እራሱን ብቁ ማድረግ አለበት በሁሉም አቅጣጫ በፋይናንሻልም በኢኮኖሚም ብቁ መሆን አለብን። በትምህርት በሁሉም ነገር በሚሊታሪ በሁሉም ነገር ብቁ መሆን አለብን። ሀገራችንን ለማዳን ደግሞ ኤኒታይም ሬዲ ማለትብ ያምረ ይሄ የግል አመለካከት ሀገራችንን መውደድ አለብን። ሀገራችን ኢትዮጵያን መጠበቅ አለብን። ሀገራችንን ከማንመለስበት ጥፋት መታደግ እንደ አንዲት ኦሮሞ ይሄ ነው። ትምህርት እና እንግዲህ ማየው ነገር ህፃናት ልጆች ነፃ ያወጡ እና ይገሉናል ይላሉ። ከዛም ግድ የለም ብላችሁ ትልካላችሁ። መከላከያ ፒሎ ፋይት አይደለም እያደረገ ያለው ይዘገንናል። ህፃን ልጅ እንድከ ስትሞት ደግሞ የምታለቅስ ከሆነ የመስዋዕት በግ ህፃናትን እያረጋችሁ ህፃናት ልጆች ደብተርና እስኪብርቶ ብቻ ነው መሸከም የነበረባቸው። ህፃናት ልጆች ደብተርና እስኪብርቶ ብቻ ነው መሸከም ያለባቸው። አሁንም ደግሞ ህፃናት ልጆች ደብተርና እስኪብርቶ ብቻ ነው መሸከም ያለ ዲያስፖራ ሆነክ ህፃን ልጅን መሳሪያ አሸክመክ እንዲህ ስትሞት የምታለቅስ ከሆነ ግብዝ ነው። ልጆችን ላክ። መጀመሪያ በትግሉ ምታመን ከሆነ ልጆችን ላክና ልመንቅ ትግሉ ትክክለኛ ትግል እንደሆነ ለነፃነት መሄድ ትግል መሆኑ ምታምን ከሆነ ልጆችን ላክ። ሀገር ቤት መግባት ምትፈራ፣ ሀገር ቤት መግባት ምትፈራ፣ በቪዲዮ እንኳን መታየት ምትፈራ ተደብቆ ጆከር ተደብቆ አሳደዱኝ ይላል። አሳደዱኝ ተደብቆ እኮ ነው የሚሳደዱ። ተደብቆ እኮ ነው፣ ተደብቆ ተሰደድኩኝ፣ አሳደዱኝ እንዲያሉኝ ይላል ማለት ነው። ሴት ህጻን ልጅ ደግሞ ለአንተ ትቦታለች። አታፍሩም፣ አታፍሩም ወይ? ይሄ የህልውና ነው፣ የህልውና ጦርነት ነው ምናምን ምናምን። የህልውና ከሆነ ዲያስፖራ ሆነ የህልውና መሆኑን ካመን፣ ሂድ ግባ፣ አገር ቤት ሂድ። ለሚሲ ልጅላት የአማራናት ቺ ልጅናት ምን አባታችሁ ስለሆናችሁ ነው መቶ ዶላር ስለላካችሁ ልጇ የምትገብረው መቶ ዶላር ስለላክሽ ምን ስለሆንሽ ነው? የአማራ እናት እኮ ልጇን የወለደችው ለአንቺ ነፃነት አይደለም። ይሄን ቲንኪንግ አቁሙ። በነገራችሁ ይሄኛው ቲንኪንግ ኦሮሞ ሲሞት ገለኒ ኬ ቢሊሱማተው ሂሂ ነው። ትናንትና የጃል ቦሩና የጃል ፊጋን እናት አይቼ እንዴት እንደተቃጠልኩ ፎር ነቲንግ ነው። ልጆቿን ያጣችው ሁለት ልጆች ሁለት ወንድ ልጆቿን አንዲት ኦሮሞ እናት ያጣችው ፎር ነቲንግ። ወርቅ ወርቅ የመሳሰሉ ቆንጅዬ ልጆቿን ጀግና ልጆቿን ያጣችው ፎር ነቲንግ ፎር ነቲንግ። ከዛን ከስር ገለኒ ውጫቂ ሰኒ ፊሉሱማቸው ሸረ መቶ ዶላር ልከት ሀምሳ ዶላር ቦር ልከሽ ቡና ጠጡ፣ አይደለም እኮ ትግል። ቡና ጠጡ፣ አይደለም የሰው ልጅ ህይወት እኮ ነው። ህይወት እኮ ነው። ህይወት እኮ ነው። ለማንኛው ጦርነት ጥሩ አይደለም ምናምን ምናምን አላሉ። ከዚህ በኋላ ግን ስለ ድምፅ መሆን ማወራችሁ ድምፅ መሆን እኔም ሆናለሁ። ድምፅ መሆን እኔም ሆንልሻለሁ። ባለምን በአለምን ፎቶ ለጥፌኝ ያሳዝናል ላለ ከዛ ፊልተሩ ይቀየራል፣ ዊጉ ይቀየራል፣ ህይወት ይቀጥላል። ምንም ምቀይሩ ነገር የለም። ድምፅ ስለች መቀይሪው ነገር የአማራ ህፃናቶች ሽጉጥ ጥይት አይሸከሙም። የኦሮሞ ህፃናቶች ቻይልድ ሶልጀርስን ማየት አልፈልግም። መፃልጅ መሳሪያ ሲሸከም ማየት አልፈልግም። ትምህርት ቤቶች አይዘጉ፣ ህጻናቶች ትምህርት ቤት ይላኩ የሚለውን ቃል ነው ለውጥ ያመጣ እንጂ በአለም ሞተች። በአለም እኮ ልትዋጋ ሄዳን የሞተች የላካትን ሰው ነው መቀጠጥ መፈልገው። በአለም ሞተች። ነፍሴም ልጅ የምትሆን ህፃን ልጅ ወደ ትላልቅ ሴቶችን ነፃ ይታወጣ ሞተች ወደ ዳያስፖራ ነፃ ልታወጣ የአማራ ህፃን ወደች ህፃን ልጅ ችን የምታክል ልጅ ጭንቅላቷን በትምክት ሞልታችሁ አስበላችኋት። ህፃን ልጅ እኮ አሁን ቪዲዮቹን ሳይ ቅንጥ ልጅን መሳሪያ ስትሸከም ኢት ዎስ ኦኬ ፎር ዩ ጋይስ ላይክ ስታረጉ ጀግናዬ ስትሏት፣ ቪዲዮቹን እኮ አየሁ ጀግናዬ ስትሏት ላይክ ስታረጉላት ምናምን አየሁ። ማኔ ተጠያቂ ጠ እናንተ ናችሁ ያስገደላችሁ። ሕፃን ልጅ መሳሪያ ስትሸከም ኖ ያላለ ህሊና ሞተች ብሎ ማልቀሰች አይፈቀድለትም። በፊሊተር ቁጭ ብሎ ይሽሞ ነው መሆናሉ። ቀሚስ ተገዛዙ፣ እናንተ ማፈሪያዎች። ቁጭ ብላ በአንቺ ዘመድ የኔ ዘመዶች አንዱ የገዳይ ዘመድ የለም፣ ገዳይ ዘመድ የለም። ኦሮሞ እየገደለክ ነው፣ ኦሮሞ እያረደክ ነው፣ ኦሮሞ እንዲያለ ነው። እንትኑ እናንተ አይጠቅማችሁም። በነገራችሁ አይጠቅማችሁ። ኦሮሞን ግደል። ኦሮሞን ምን እንደሚያደርገው እሱን አብረን እናያለን። ግን ኦሮሞን እየገደለ ነው ማለት አማራ ክልል ሆና ይሄንን ሰምታ አምና ልትዋጋ ምትሄድ አማራን ስለ ኦሮሞ በደንብ አላስረዳቸኋቸው። ቢኮስ ኦሮሚያ ክልል ውስጥ ስንት ሚሊዮን አማራ ነው ያለው? ስንት ሚሊዮን አማራ ነው ያለው? ሶ አማራን አቅፎ እየኖረ ኦሮሞ ለምንድን ነው አማራ ክልል ሄዶ አማራ የሚገድሉ? በሀሰት ጥላቻ እና ትምክህት አማራ ክልል ያሉ ህፃናት ልጆችን አታስማግዱ? ትግሉን የምታምሙበት ከሆነ ግቡና ተዋቁ። ግን ምንድን ነው ትግሉ? ማኒ ብር ትሰራላችሁ። ለአማራ መታገል ጎልድ ማይን ላይ መንከባለል ነው መንከባለል ነው ቁማር ነው። በአማራ ህፃናቶች ቆመራችሁ ዩጋይስ ሜድ ማኒ ያ። ፋኖ ፋኖ ማለት እዚህ ቲክቶክ ኮይን ያስገኛል ዶላር ያስገኛል። እንኳን ለአማራው ለከንባታው ሲያስገኝ ይቻል። እንኳን ለአማራው ፋኖ ፋኖ ማለት እንኳን ለአማራው ለከምባታው ገንዘብ ሲያስገኝ ይቻል። አማራው የዋ ነው። አሁንም ደግሜ ነግራቸዋል። ኦሮሞ ሲገላት ዝም ብላት ይላልሽ። ጎንደር ሆኖ፣ ጎንደር ሆና በዓለም ጎንደሬ ናታል። ጎጃሜ ጎጃሜ ናታል። በዓለም ጎጃም ሄዶ የሚገል ኦሮሞ የለም። ጎጃሜ ግን ኦሮሚያ ክልል ውስጥ ጸዳ ብለውን የሚኖሩት ነው ዘመዶች። ኦሮሚያ ክልል ውስጥ አማራ ቢዝነስ ኖሮት አግብቶ ኦሮሞን ሰፋ ብሎ ጸዳ ብሎ እየኖረ ለምንድን ነው ጎንደሬ የሚሄደው? ጎንደሬ ኦሮሞ የሚገለው በትምክትና በተራ ጥላቻ ህፃናትን ጭንቅላትን እየሞላችሁ አታስማምዱ። በነገራችሁ ላይ ህፃናትን ቻይልድ ሶልጀርስ የሚጠቀሙ ግሩፖች ለምን እንደሆነ ታውቃላችሁ? ህፃን የሰጠውን ሁሉ ይቀበላል። ሶብዳውን ያደረገ ኦሮሞ ልገልን እጅ እና ገዳይ ባለሜዳ ኦኬ። ህፃን የሰጠውን አያገናዝብም። ያምንሃል ያምንሃል

ለዚህ ያበቃችሁት ማን ነው ተጠያቂ? ለዚህ ተጠያቂው ዲያስፖራው። እዚህ ሚዲያ ላይ ሶሻል ሚዲያ ላይ ቲክቶክ ላይ ስትፖስት ፋኖ ፋኖኔን ስትል ፋኒትን ትናናት ምናምን ሲባል ህጻን ልጅ ለምን ትምህርት ቤት አትሄድን ብላችሁ ያልጠየቃችሁት ክፎች፣ ክፎች፣ ፋኖነት እንድትወደጀ ያደርጋል። ንገራችሁ እውነቱን፣ ፋኖነት ያፈምሳል። እኔ አሁን ተነስቼ ፋኖ ይችላል ብን እንደ እንቁርት የዋህ ጥሩ ሰው የለም። እውነት እንደዛ የሚባለው እንደ እንቁ እንቁ ባላለው የኔ ደርባባ ባላለው አይኗ ከንፈሯ ይባልልኛል። ያ ፈኖ እንደ ወቦ ማለት ነው። በኦሮሞ ደግሞ ልንገራችሁ፣ ወቦ ወቦ ወቦ ስትጫወቱ ትወደዳላችሁ። ኦሮሞች አሁን እንደው አይናቸውን እኔን ሲያዩ የሚጠናገረው ለምንድን ነው? እነዛ ቅቤያም ሹሩባ ተሰሪ ከኮችን ስለምጣል ስለምጠላ ስለምጸየፍ፣ ወለጋ ኦሮሞ ሆኜ እነዛ አስቀያሚ ለሃጫ ቅቢያ ወንዶችን ስለምጠላ ነው። እኔ ወለጋ ወንድ ማቀው ቀና ያለ በስነስርዓት ጸጉሩን ሚቆረጥ ትምህርት ቤት ሚሄድ ትምህርት ደግሞ ያ ቸርች ሚሄድ። እኔ ወለጋ እኔ ማቆ። እኔ አባቴን ማቀው ወገቡን እስከላይ ድረስ የሚታጠቅ ቀጥ ያለ የፕሪንስፕል ሰው ሚማር ጨዋ ንግግር ሚያቅ ግፍ የሚፈራ ኩነን የሚጸየፍ ይህንን ነው ማቅ። ንቁ እናንተ እናንተ ከዛን ይመጡና ሹሩባቸውን እኔው ከዚህ ዊክ ስር አራት ሹሩባ ነው ያለው። ንገራችሁ እውነቱ ማለት ነው፣ አራት ሹሩባ ነው ያለው። እሱንም ራሱ ጊዜ ስለላይ ነው ዊጋ የሚሆንኩት እኔ ማለት ነው። ጊዜ የለኝማ። እነዛ ኮ ሹሩባ ከቅጥነቱ የተነሳ አሸንዳ ነው ወይ ብዬ እንዳስብ የሚያደረገኝ ሹሩባ ወንድ ተሰርቶ ነፃ ላውጣሽ ይለኛል። አናቱ ላይ ቅቤ አድርጎ ጊዜ አለው። ቅቤ አድርጎ ነፃ ላውጣሽ። መጀመሪያ ነፃ አውጣ። ስራ ፈቱላ ትምህርትና ስራ ሳይሆንለት ሲቀር ገጠር ይገባል። ነፃ ምግብ ነፃንትን ጸዳ ብሎ ቲክቶክ ላይ መጥቶ ሴት ሲጀነጅን ነው የሚሉ ህዝቡ መሀል ቁጭ ብሎ ከዛን እነሱን ስናገር ዋን ወልጎቹ እንትኖቹ ይመጡና ሼ ኖረሞ ቢጤ ዴቃና ዴቃና ይላሉ ማለት ነው። እኔ ግን ስሰማሽ ነው ድሮ አለቅስ ነበር አሎሽ ድሮ ታስለቅሱኝ ነበር። አሁን ግን ይብስብኛል ይብስብኛል። ስለዚህ አሁንም አማራ ክልል ህፃን ልጅን መሳሪያ የምታሸክም ብረት የምታሸክም ወደ ለአህያ አንተ ደግሞ እዚህ ቲክቶክ ላይ መተ ሚኪ ጆከር፣ ሄኖክ ሞጣ ወንዶችን ወንደሰን እናንተ እንዳለ ወንድ ሆነክ እብድ የምታክል ጥርብ የምታክል ወንድ ሆነክ ኦንላይን ላይ ቁጭ ብለ ፊሊተራ አድርገክ ፋኖ ፋኖ የምትጫወት ወንድ ሁሉ ለምንድን ነው ባለምት መማር ችልግ ልጃችን ትሆናለች ለምን ጥይት ትሸከማለች? ህፃን ልጅ ለምንድን የአማራ ህፃን ለምን ጥይት ትሸከማለች? ይህን መጠየቅ አችም ስድብ ትፈሪያለች። መሰደብን፣ መጠላት እናንተ ቤዝ ያደረጋችሁት እውነት ላይ ሳይሆን መወደድ ላይ ናችሁ። እኔ በጌታ በኢየሱስ ክርስቶስ የተወደድኩ ነኝ። ኦኬ። አሁንም ደግሞ በጌታ በኢየሱስ ክርስቶስ የተወደድኩ ነኝ። እንኳን ሰው ያስወለደኝ እንኳን ከኔ ጋር አይደለም ማለት ታውቃላችኋል። አይዶን ጌቭ ኤፍላይንግ ኤፍ አይዶን ኬር። ጌታ ኢየሱስ ክርስቶስ ወዶኛል። እውነትን ግን ሳልናገር አልኖር። ይሄ እውነቴ ምንድን ነው? በአለም ወደል፣ ሰዎችን ወደል፣ ዳያስፖራን ነፃ ለማውጣት መሞት የለባትም። በአለም መሄድ የነበረባት ትምህርት ቤት ነበር። እኔ ናው የሚያሳብደኝ የሆነው የባለም አልች ቆጅ የህፃን ምስኪንዬ ትንሽዬ ልጅ ባለ ሀገር የሰውን ክፋት አንደርስታንድ ማታረግ ማንም የሞላባትን ጥላቻ እና ትንክት ሰምታ ነፃ አላውጣችሁ ብላ ህይወቷን የአርሳሳች ህፃን ልጅ ትምህርት ቤት ስትሄድ ሞተች ቢባል ትምህርት ቤት ውስጥ ሞተች ቢባል አብደል። አሁን ግን ሚያሳብደን ወደል ወንዶች የባለምን ፎቶ ይዘው ሳኔት ባለም ተገደለች ብሎ ሲጮፉ ያሳ ሕፃን ሴት እንዴት ጥይት ትሸከማለች? ሕፃን ሴት ልጅ እንዴት ጥይት ትሸከማለች? ዓለምን አብይን አትነግሩትም፣ ተው አትግደላቸው፣ ለምን አትሉትም? ላስት ዊክ እኮ የአብይ ወታደሮችን ስትገሉ፣ ስትማክርኩ፣ ስትጫወቱባቸው፣ ሬሳቸውን ስትወረውሩ አይተናል። የመከላከያ ሰራዊት እኮ የኢትዮጵያ ሰራዊት ነው። የኢትዮጵያ የብሄር ብሔረሰቦች ሰራዊት የነሱን የእነሱን ሬሳ እንደፈለጋችሁ ስትላ ስታላግጡባቸው፣ ምናምን ምናምን የጠላት ሰራዊት አልነበረም እኮ የሀገርን ሰራዊት ከድፍረት በላይ ድፍረት የሀገሬ ዘብ ነበር አይደለ እንዴ ስትጫወቱበት የነበር ስጨፍሯን ነበር እኛ ጀግና ነን ያልተለመደ ድል በዚህ ምናምን አይደለ እንዴ ለካስ ህፃናትን እያስማገዳችሁ ነበር ለምን አንቺ ተው አላልሽም? ህፃናት ልጆችን አትላኩ፣ ህፃናት ልጆችን አትላኩ ለምን አላልሽም? ቢያንስ መንግስት በፊልድ ማርሻል ተናግሯል። አማራ እናቶች ልጆቻችሁን ንገሯቸው፣ በእነዚህ ሰዎች መርዝ ሀሳብ ተጠምደው ህይወታቸውን እንዳያጡ ንገሯቸው ብሏል ፊልድ ማርሻል ሰው። ለምንድን ነው ህፃናት ልጆች ምትልኩት? አሁን የባለምን ፎቶ ያረቀው ስንት አመት ነው? እንዴት አንተ ግድንግድ እብድ የምታክል ዳያስፖራ ሆነ በህይወት የሚያስጨንቅ ኮሌስትሮል ደሜ ከፍ አለ ዳያቤቲክ እንዳይዘኝ ምናምን ዶክተር አፖይንትመንትን ራሱ ስልክህን ኖት ላይ ምናምን ምናምን የምታስቀምጥ ዳያስፖራ ስጠጣ ራሱ ቡና እኮ ስታዝ በስኪ ሚልክ ነው የሚሰራልኝ ፋት ፍሪ ነው የምፈልገው፣ ኮለስትሮሌ እንደዚህ ዳቦ አልበላም፣ ሃፍቱ ዋች ዋት አይ ኢት ምናምን ብለ ራስ ወዳድ ዳያስፖራ ዋይ ሺ ኢስ ዳይንፎል እቺ ጻን ለምን ትሞትልሃለች? የኦሮሞ መከላከያ ጡት ቆራጭ ነው፣ አያቸው የሚሰራው ፕሮፓጋንዳ። ለማንኛውም መከላከያ ሰራዊትን ልክ እንደዚህ ስትሉት ሌላ ነገር፣ ትናንትና መከላከያ ሰራዊት የብሄር ብሄረሰቦች የኢትዮጵያ ህዝቦች፣ የኢትዮጵያ እናቶች ወርቅ ልጆቻችን ናቸው፣ እንወዳቸዋለን።